ሬድ ነግ እባክሽ እረፍቶብሽ ምን ትቆነጠሪያለሽ በነገራችን ል እንደረፈደብኝ በምናወቅ ልብሽ ጋር ደርሼ ትጠራጠሪያለሽ በጣም ስለረፈደብኝ ነው እንጂ አልገባም ነበር እንደውም እንደዛሬ በማርፈድሽ ተደስተሽ የምታውቂበት ቀን ያለ ይመስለኝ ይማን ነው ፈጣጥ ያቺ ነኛ እንዴ ከዚህ በፊት ታውቀኛለህ ከዚህ በኋላ በደንብ አውቀሻለሁ ለማንኛውም ወደ ግራ ምን ነው ትራፊክ ሊሆናል። ይኸውልሽ፣ ዛሬ ለመጨረሻ ጊዜ ጠይቅሻለሁ። ዛሬ መልስሽ ቆይ ከሆነ ግን መቼም ከዚህ በኋላ ሴክስ እናድርግ ብዬ አልጠይቅሽም። ነገ አብረን እንድናድር እፈልጋለሁ። እንዴ ፍቅር፣ አውርተን የጨረስነው ባክሽ። ምንም የጨረስነው ነገር የለም። ያንቺን ድንግልና ለመውሰድ እኔ በተስፋ ማለቅ አለብኝ እንዴ? የምሰጥ ተራ ነገር አይደለም፣ ክብሬንም ሴትነቴንም ነው። እንዲህ በቀላሉ ካገኘኸኝ ትንቀኛለህ፣ ትጠላኛለህ። ትንሽ ጠብቀኝ ፍቅር። ደግሞ ተረትሽን ጀመርሽ። ስልክሽን ጠብቃለሁ። ደግሞ ሀሳብሽን ካልቀየች ድጋሚ ስልኬ ላይ እንዳትደውይ ሃና። እንደምነው፣ ደነገጥሽ ሐና? ኧረ አልደነገጥኩም። መደንገጥ እንኳን ደንግጠሻል፣ እኔ መሰለ ሸበላ ፊት ለፊት ሸትሽ፣ ለነገሩ ባልደነግጭ ነበር። የሚገርመኝ ሀና፣ ምን ሆነሻል? አይ ምንም፣ ምንም አልሆንኩም። እኔ የምለው ሀና፣ ታውቂዋለሽ እንዴ? የት አውቀዋለሁ ትዬ? እና ምንድን ነው መፍዘዝ? ይቅርታ ትዬ፣ ማንጀቱ ተቀምጥ እባክህ ሃና ምሳ ሰርተሻል አዎ ሰርቻለሁ እሺ ሂጂ አቀራርቢ እሺ እቴ ልጅቷ ምንሆና ነው እንደዚህ የምትሆነው ብዙ ጊዜ ሴቶች ሴቶችን ሲያዩኝ እንደዚህ ሆኖ ኧረ እባክህ ወገኛ እውነቴን እኮ ነው ወይዘሮ የሚላት በሄድጉበት ሁሉ ያየችኝ ሴት መገጠር ነው ስራዋ ሩት ቀልድ አለ እባክህ። በቃ ታጥቤ ልምጣ። አሉ፣ አረ ምንድን ነው? ታዘዙን እንጂ። ምን ያደናብርሻል ስራሽ አይደል እንዴ? እሺ በጣም ይቅርታ፣ ምን ልታዘዛችሁ? ለእኔ ሻይ አምጪልኝ ለእኔ ግማሽ። ላንቺስ? ምንም አልፈልግም። ሂድ ቆሻሻ። እውነትሽን እኮ ነው ጓደኛዬ። እኔ በዚህ ሰዓት ደሃ የሚባል ነገር ነው ያስጠላኝ። እንዴ አካኩን ሳራግፍ ከኔ ጋር ደሞ ታየኛለሽ። ዛሬ ልክ ልኩን ነገር ነው የሚመጣው። በይሽ ጓደኛዬ እስኪ እንግዲህ እግዚአብሔር ካለ ስራው ከተሳካ ፕሮጀክቱ ይሳካል። አይዞ ዳ ዳ ሜሉ መጣች። ሜሉዬ እንዳትጠጋኝ። አንተ ምነው እናቴ፣ እስቲ ራስህን ተመልከተው። ሂድና እስኪ ታጠብ ቆሻሻህን። ካንተ ጋር ነው እስካሁን የቆየሁት። ሁሉም ነገር እኮ ያልፋል ሜሊ። ሂድና ለምታሳልፍላት አሳልፍላት። አይደለም ወይዘሮ ሜላት፣ አንቺ አላወቅሹ ነገር አለ። ግድ የለሽም ላስረዳሽ። ጎበዝ ሰራተኛ ነ ብዬ ስል ጭራሽ ልጄን ለመመኘት? በቃ ወይዘሮ ሜላት ነገር እኮ እንደዛ አይደለም። መቼ ማፍረት የለ እሷ ናት የምታስቸግረኝ። በላ ወይዘሮ ሜላት ሰላም እንዳለችው አይደለም። እኔ እሷ ኬታምታ እንዳወራችም አላውቅም። እሷ እንዳወራችሁ አይደለም ወይዘሮ ሜላት። ትሰማኛለህ? ቢሮ ያሉትን ሴቶች ስታዳር ዝም ያልኩ ጎበዝ ሰራተኛ ብቻ ሳትሆን ስለምትታዘዘኝም ነበር። አሁን ግን ጥጋብ ልብለን ወጥሮታል። ደግሞ በልጄ ከመጣ ማንም ብትሆን፣ ግዳ ይሰጠኛል። አሁን ቤቱን ለቀት ውጣልኛል። አትወጣም ወይዘሮ ሜላት፣ ውጣልኝ አልኩ እኮ።